ሰላሙ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አላችሁልኝ ጋገርኩት እንጀራ ሲያምር ሲያምር ሲያምር በእውነት የፍርንዶቄት እንዴት ደስ እንዳለኝ ብታው። ለማንኛውም ሰርታችሁ ብሎ ይኸው መጠጥ እንጀራ እየገዛችሁ ከምትበሉ መከራ ከምታዩ ስራችሁን እየገዛችሁ አንዳንድ ነገር ራሳችሁን ጠብቁ። አሁን ይሄ ጧት ነው ያቦካሁት ጠዋት አላመስኩም፣ ምንም አላልኩም። እርሾ ጨመር አቦካው ትንሽ አበሽ ጨመርኩበት፣ አንድ አምስት ሰዓት አስቀመጥኩት። ቆንጆ እንጀራ እና ምርጥ እንጀራ ነው። እንደዚህ እየሰራችሁ ብሉ። ግን የግዥ እንጀራው ደግሞ አበሻ እንጀራ ሰራ ለአበሻ የእሷ እንጀራ በጣም ምርጥ ነው እንጀራው ነህን፣ ይመስላል የኔ ውዶቼ፣ ደስ ስላለኝ ነው ዛሬ የቀረጽኩላችሁ።